ሰላም ጤና ይስጥልኝ። ውድ ዩቲዩብ ቤተሰቦች እንደምን አላችሁ? በዛሬው ዕለት ስለ አማራ ፋኖ ዘመነ ካሴና ስለ ፕሬዝዳንት ትራውሬ በሰፊው እናስቃኛችኋለን። የአማራ ፋኖ ዘመነ ካሴ በየትኛውም ሁኔታ የአማራን ሕዝብ ብሎም የኢትዮጵያን አለፍ ሲልም የአፍሪካን ሕዝብ ነፃ ለማውጣትና በስልጣኔ የበለጸገች ሀገር ለማድረግ ይታተራል ይባልለታል። ብዙዎች ዘንድም የወደፊቱ ነጋሽ አገር ገዥም ይሆናል ተብሎ ይታመናል። ፕሬዚዳንት ትራውሬ የሀገራቸውን ጥቅም የማያስንኩ ቁርቁጡ ናቸው። ሁለቱ ኮከቦች በአፍሪካ ሁለቱ የተስፋ ብርሃን ፈንጣቂዎች በአፍሪካ። በሁለቱ መካከል ያለውንና ምን እንዳገናኛቸው ዘርዘር አድርገን ይዘንላቸዋል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የዘመኑ ሁለት ምርጥ መሪዎች በአፍሪካ፣ የኢትዮጵያው መሪ ዘመነ ካሴ እና ፕሬዚዳንት ትራውሬ ሁለቱ የአፍሪካ ኮከቦች ስለፋኖ ዘመነ ካሴ ቅርብ ወዳጅ የሆነው ስለፋኖ ዘመነ ካሴ ሲያወራ እንዲህ ይላል። ዘመነ ካሴ ማለት ልጅነቱን፣ ወጣትነቱን ያፍላ ዘመኑን አሳልፎ ለሕዝብ የሰጠ መሪ ነው። ማንም ብታመጣ እንደ ዘመነ የሚሆን የለም። ነገር ግን ዛሬ ትከሻ ሲልካኩሳ ይገርመኛል። ዘመነ ማለት እኮ ከአረሚያ ዩኒቨርሲቲ በወርቅ ሜዳሊያ የተመረቀ ገና በሃያዎቹ እድሜ ለስልጣን የበቃ ሲኖርና ሳይኖር የሚታወቅ ከዓላማው የማይዛነፍ ትልቅ መሪ ነው። በኤርትራ ምድር በባዶ በረሃ የሎጂስቲክስ ኃላፊ ሆኖ ለራሱ ሳይሆን ለሌሎች የሚያስብ በሚያገኛ ያገኛቸው አጋጣሚዎች ሁሉ የሚያደራጅ የሚመራ መሪ ነበር። በብርሃኑ ነጋ ጥላ እስኪጣልበትና ጥርስ እስኪነከስበት ድረስ በድርጅቱ ውስጥ በኤርትራ በረሃ እንደ መሪ ይታይ ነበር። ብርሃኑ ነጋ የሰራዊቱና የህዝቡ ሁኔታ የ የመሪነቱንም ቦታ በዘመነ ካሴ የተቀማ ያህል ተሰማው። ለዚህ ነበር ዘመነ ካሴ እንዲታሰር የተፈረደበት። ለብርሃኑ ነጋ ክብር ሲባል ዘመነ ካሴ ታሰረ። በሀገሩ ላይ የጠላው ነፃነት ማጣት ኤርትራ ድረስ ተከትሎ አሳደደው። በዚያ በረሃ ታስሮ በነበረበት ወቅትም የአማራን እልቂት ያነሳ ነበር። አማራ ይላል ልክ እንደ ትናንቱ በላይ ዘለቀ ላይ የዘመቱ አማሪዎች በኤርትራ በረሃ በነበረበት ወቅት ላይም ወደ እስር ቤት ሲወረወር ዘመነ ላይ ዘመቱበት። በእርግጥ አሁንም ቢሆን ያኔ በላይ ዘለቀ ላይ የተዋጉ አማሪዎች በዘመነ ላይም ዘምተዋል። ዘመነ ካሴ ምን ማድረግ እንዳለበት ያውቃል። መቼ በምን ሁኔታ ምን ማድረግ እንዳለበት ጠንቆ የሚያውቅ መሪ ነው። ዘማቾቹ ግን ዛሬን በስበብ አስባቡ ዘመነን በማጥላላት ከትግሉ ለማስተወጣት ይሞክራሉ። ዘመነ ከኤርትራ ከብርሃኑ ነጋ በኋላ በአስመራ መንገዶች ላይ እየተመላለሰ ሲያሰላሰል ነበር። በእስር ቤትም በነበረበት ጊዜ የኩላሊት ጠጠር በሽተኛ ሆኖ ስለነበር ከሁለት ነገሮች ጋር የታገል ነበር ከበሽታውና ከብርሃኑ ነጋ። ዘመነ ብርሃኑና ምሩሮ የሚጠላው ዘመነ በብርሃኑ ስለተሰቃየ ነው። በብርሃኑም ትግሉ ተጠልፎ ከኤርትራ ወደ ኡጋንዳ በምሬትና በሃዘን እንዲጓዝ ስለተደረገ ነው። ዘመነ ካሴ የሰላም ጥሪውን ተቀብሎ ከኡጋንዳ ወደ ኢትዮጵያ ሲገባ ባገኘው አጋጣሚ ሁሉ ስለ አማራ አልቂት ያወራል ይናገራል። የሆነም እንጂ ሃይላንድ በማንጠልጠል ብዙዎችን ያለ ልጅ አስቀረው። ህወሓት ከስልጣን ቢወገድም ደካመውና ልፍስፍሱ ብልጽግና ህዝቡን ለልቂት ዳረገው። የዘመነ ትንቢት የሚመስሉ ንግግሮችና የህዝቡ ልቂትም ተገጣጠሙ። በዚህም ጊዜ ዘመነ ጦሩን ማደራጀት ጀመረ። በጎዛምን ምድር በደብረ ማርቆስ ከተማ ከፋኖ ሀብቴ ወልዴ ጋር ያልሆኑት የለም። ሀብቴ ለዘመነ ጋርድ ነበር ቢባል ማጋነን አይደለም። በጎዛምን ወረዳ በጭምት በረሃ አብረው ብዙ የጭንቅ ጊዜያትን አሳልፈዋል። በአማሪት በእንዶዳም በማጃንግት በርሃም ብዙ የጭንቅ ለሊትን አሳልፈዋል። ሁለቱ ዘመነ ካሴና ሀብቴ በማለት አጫውቶናል። በእርግጥ ዘመነ ካሴ ሙሉ እድሜውን ለህዝብ የሰጠ ጀግንነቱም ደግሞ ጠላቶች የመሰከሩለት ጀግና ነው። በሰሜኑ ጦርነት ጊዜ ፋኖ እንዳሁኑ ባይሆንም በጎጃም በጎንደር በወሎ የነበረ ሲሆን በጎጃም የተደራጀው የነዘመን ኃይልም ወሎ ደሴ ላይ በዘመነ ካሴ እየተመራ ተጓዘ። አርበኛ ዘመነ ካሴም የህወሓትን ሰራዊት እንዳልነበረ እያደረገ ሲያፈራርሳቸው በብዙዎች የህወሓት ሰራዊት ጆሮ ደረሰ። የወሎ ምሬ ወዳጆ፣ የጎንደሩ አርበኛ መሳፍንት ተስፉ ፊታውራሪ ሆነው ጦሩን እየመሩ የህወሓትን ጦር በመላና በዘዴ ከጥቅም ውጭ ያደረጉ መሪ ነው ነበሩ ። ዘመነ ካሴም ያደራጀውን ፋኖ በሚያዝ በቆቦ ግንባር ሲዋጋ ሁሉንም የዋት ሰራዊቶችን ቅርጥፍ አደረጋቸው። የዋት ጦር ደነገጠ። በአካባቢ ቤትም ገብተው ውሃ ጠጥተው የአማራ እንደግ እናቶች እንጀራ በልተው ከጨረሱ በኋላ ዘመነ ካሴም ሚባል ጦረኛ ላሉ ከማድረክ የሚገድል ከያዘ ደግሞ የማይለቅ አጥንትን የሚሸረድም ሰው አላሉ ወዴት ነው ብልሽ ያለው ብለው ይጠይቋታል። ሴትዮዋም እንዳሁኑ ከሕፃናት እስከ አዋቂ አላወቁትም ነበርና አላውቅም አለቻቸው። ጦርነቱ ካበቃ በኋላ ግን ዘመነ ካሴ ማነው አሳዩኝ ብላ እንደነበር አይዘነጋም። የዘመነ ካሴ ጠላቶች ስሙ ሲነሳ ይንገፈገፋሉ፣ ሲመጣ ደግሞ ይሸሻሉ ይባልለታል። ብዙዎችም እየበላይ ትንፋሽ ያሳምነው ግርፍ እያሉ ያሞካሹታል። ፋኖ ዘመነ ካሴ ስለ ራሱ ሲናገር እንዲህ ይላል፣ እኔ የልምምጥ ፖለቲካ አይመቸኝም። የታጠቀን ኃይል ታጥቀ ካልሆነ ተንበርክ ከመገረፍ ነው። ይህንን ስል ጦርነት ጨማቂ ሆኛ አይደለም፣ መሳቅ መጫወት ወዳለው፣ የልምምጥ ፖለቲካ ግን አይመቸኝም። አንዱ አንበርካኪ፣ አንዱ ተንበርካኪ መሆን ጉዳይ ግን የማይታሰብ ነው ይላል። በማድረግ ተመርቆ የወርቅ ሜዳሊያውን ጥሎ ቆርቆሮ በማለት የሚጠራውን ዲግሪ ወርውሮ በበረሃ መሳሪያውን ይዞ ሸፈተ። ለኃይል ኃይል ነው መድኃኒቱም አለ። የብዙዎች ተስፋ የሆነው የፋኖ መሪ ዘመነ ካሴ ከዓላማው ንቅንቅ የሚል መሪ አይደለም። ትዳሩን ልጁን ሳይቀር ጦረኛ፣ የጦር መሪ ተኳሽ ያደረገ ሰው ነው። ልጁ ኪሩቤል ዘመነ ካሴ የሚባል ሲሆን በጦር ግንባሮች ሁሉ እየተሰለፈ ይዋጋል። 2016 ወርሃ ታኅሳስ ላይም ፋኖ የአማራን ክልል መዲና የሆነችውን ባህር ዳር ለመቆጣጠር በተቃረበበት ጊዜ ኪሩቤል ዘመነ ስናይፐር ተኳሽ ሆኖ ታሪክ ሰርቷል። ብዙዎችም የአባቱ ልጅ በማለት ያሞካሹታል ያዩታል ። ብዙዎች ፋኖን ደስስት ያዩታል። ኢትዮጵያን አልፎ አፍሪካን ነጻ ያወጣል ብለው የሚያምናሉ። ፕሬዚዳንት ፕሬዝዳንት ትራውሬና የፋኖ ዘመነ ካሴ ልዩነት ጠባብ ነው። ሁለቱም በማረግ የተመረቁና የፈለጉትን ማግኘት የሚችሉ የሰው ፍቅር ያላቸው ሰዎች ናቸው። ዛሬ ነጩም ጥቁሩም የሚያሸረግዱለት ፕሬዚዳንት ትራውሬ እንደ ፋኖ ዘመነ ካሴ በማረግ የተመረቀ ነው ይሆንምና፣ ሁሉን ነገር ትቶ ጦሩን ተቀላቀለ። ህልሙን የሚያሳካበት ቀዳዳ እስኪያገኝ ድረስ በዛው በጦሩ ሰፈር ቆየ። አሁን ላይ ግን የቡርኪና ፋሶን የእድገት መጠኗን በ10% ጨምሯል። የቡርኪና ፋሶን ጮራንም ፈንጥቋል። ሰውየው የሚጠላው ምዕራባውያንም ሆኗል። የሚጠላቸውም በምክንያት ነው። የአፍሪካን የደህንነት ጥግ እየተናገሩ በእርዳታ ሰበብ የወርቅ ነው ነዳጅና የማዕድን ክምችት በማጓጓዝ ሀገራቸውን ያሳድጋሉ። የአፍሪካን ግን የደህንነት ጥግ እንደሆነች አብዝተው ይናገራሉ። ይህንን ደግሞ ለሀገሩ የሚያስብ ለሀገሩ የሚቆረቆር መሪ የሚያስበው አስተሳሰብ ነው። አንዳንዴ እንደ ቀልድ ማጣፈጫም ያደርጓታል። በአሜሪካ አንድ ኢትዮጵያዊ ኮሚዲ በሚቀርብበት አዳራሽ ተገኝታ ቀላጁም እንዲህ ይላታል፣ ኬት ነሽ? ምላሽትም የምትወዳትን ሀገሯን ትብቷ የተቀበረባትን ኢትዮጵያን ጠራች። ሳቅና በልጅነቴ ምግብ አልበላም ስል ኢትዮጵያን ሞስድባል ነበር አላት። ከኢትዮጵያ ውጭ ለሆነ ዜጋ ቀላል መሳቂያ ቀልድም ይሆናል፣ እንደ አፍሪካ ግን እውነት ያለው በመሆኑ ያሳዝናል። ብዙዎች ሳይበሉ ሳይጠጡ የሚኖሩ አሉ። የሚስተካከለው በፖለቲካው መዋር ነው። በተለይ ዛሬ ዛሬ ላይ ደግሞ የጥይት ናዳ የራባቸው ማስታገሻ የሆኑ ኢትዮጵያውያን በአማራ ክልል በስተዋል። ፖለቲካውን የሚመረው መዋሩን የሚያሳምረው አንድ ሰው ያስፈልገዋል። ለመንገስና ንጉስ ነበር ለመባል ብቻ ሳይሆን የተሻለ ሰርቶ ከድህነት አረንቋ ለመውጣት፣ ጾም ከማደር ለመዳር፣ ልብስ ሳይለብሱ ከመዋል ለመውጣት አንድ ሰው የኢትዮጵያን ሕዝብ ያስፈልገዋል። እንደ ሙሴ ችግር የሆነባቸውን ድህነት ከፋፍሎ የሚያሻገር አንድ ሰው ያስፈልጋል። እንደ በላይ ዘለቀ ተከፍሎት ሳይሆን ወዶ መዋጋትን ለህዝብ መስዋዕት መሆንን የሚችል ትውልድ ያፈራው ፋኖ ዘመነ ካሴ እንደ ፕሬዝዳንት ትራውሬ የኢትዮጵያን ችግር ድህነቷን የሚበጥሳል ተብሎ ብዙዎች ዘንድ ይታመናል። ከህፃን እስከ አዋቂ ዘመነ ዘመነ በማለት ይጠሩታል። በዓላማ መጽናትን፣ ድል አድራጊነትን፣ አቅም ማሳደግን ጨምሮ ለህዝቡ አሳይቷል። ቃሉን በተግባር የኖረው ዘመነ ካሴ ዛሬ ላይ የአማራ ፋኖ ብሔራዊ ኃይል አፋባን በቋራው ቃል ኪዳን መስርቶ እየተንቀሳቀሰ ይገኛል። ምድር ላይ ያሉ ፋኖች ዘመነ ካሴን እንደ ስስት ይወዱታል። ዘመነን አስወግደው የፋኖ ባሌ መሆን ፈልገው መሆን ያልቻሉት ዱስክራሞች ደግሞ አምርረው ይጠሉታል። ዘመነ ካሴ የግድያ ሙከራ ብቻ ሳይሆን እንደ ሞተም ተደርጎ በተደጋጋሚ ይነገራል። ሞትን አሸንፎ መሬትን ፈንቅሎ ይነሳል። ከ18 ጊዜ በላይ የግድያ ሙከራ የተደረገበት ፕሬዚዳንት ትራውሬ ብዙዎችን አስገርሟል። ጥሩ ነገር ለሰሩ ከድህነት አረንቋ ራሳቸውን ለወጡ ምዕራባውያን እንዲናቸው ጥቅማቸው እንዲቀርባቸው አይፈልጉምና ራሽያ በቀይ ምንጣፍ የተቀበለችው የአፍሪካው እንቁ ፕሬዚዳንት ትራውሬና ዘመነ ካሴ ሁለቱ ኮከቦች ሁለቱ የነጻነት ጨረራ ፈንጣቂዎች። በቀጣይ ስለ ሁለቱ ኮከቦች በሰፊው እንዳስላችሁ ሲሆን ከወዲሁ ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። በቀጣይ እስክንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ። ሰላም ቆዩ።